እሷ ማለት ነው ማን እንደነገረኝ። ምንድን ነው ሊጣራ የሚፈልግ ሰው እዛ ጋር ልክ እንደኔ ሊጣራ የሚፈልግ ሰው አለ። ያንን ሰው ሄዳ ነው የምታናገረው እንጂ ቀጥታ ልጅቷን ሄዳ አንቺ የወለድሽው ከሰይድ በሀራም ልጅ ነው አሉ ኔ ላስመርምርሽ ብላ ጠይቃ ትማረት እንደ ወይ ደግሞ ሰይድ የኔ ምናምን አንተ እንዳልከው አንቺና እኔና ሰላም የማታቂው ነገር አለን እንዳልከው ለልጅ ሰይዳ እኔ ከሰይድ ጋር እንዲህ እንዲህ አይነት ነገር አለ ወይ ደግሞ ውሽማ ከሆነች ውሽማው ነኝ አትልም አይደል? ወይ ደግሞ እኔ ባህራም የሚያገኘኝ ሌላኛዋ ሴት ነኝ አትላትም እንዴት እንደምትገና እንደምትገናኝ እኔና እሷ አውርተናታል። እሄዳለሁ እምቢ ስትልካ እንዳለች ማለት ነው። ግን እዚህ ጋር እኔ ምንም ምንም እየገባኝ ነገር አለም ፓስፖርቷ ለምን እንዳልሰጣት እንግዲህ ዛሬም በአዲስ ቪዲዮ መጥቼላቸዋለሁ ማለት ነው። ዛሬም የመጣሁት በሰይድ እና በሱመያ ጉዳይ ነው ማለት ነው። እንግዲህ ሱመያ ዛሬ ቪዲዮ ለቃለች ማለት ነው። የሰላም ነገር እየገባኝ አይደለም በሚለው ዛሬ መጥታለች ማለት ነው። በመጀመሪያ ደረጃ ሰይድ ምን ልትሰሪ መጣሽ? እኔ እሺ፣ ልጁ ያንተ ነው ተብዬ ስለሆነ ላስመረምር ነው የመጣሁት። አንቺ ምን ብለሽ መጣሽ? ብሎ ሲላት እንግዲህ እየሰማን ነበረ። እሷም እኔ የምለውን መጠየቅ ያለብኝን እጠይቃለሁ ያልሽ መልስ እየሰጠችው ነበር፣ እና እንግዲህ ሱመያም እንዳለችው አንተ እንዳልከው እሷ ሄዳ ሰይድ በሐራም የወለደው ልጅ ነው ወይ ወይስ አንቺ ከማንም የወለድሹ ብላ ሳይሆን ማትጠይቃት እኔ ከማጋ መጠየቅ እንዳለባት ከማጋ መገናኘት እንዳለባት ማንን መጠየቅ እንዳለባት ሁሉንም ነገር ነግሪያታለሁ። እና ዝም ብላ ዘላ እንደሄደች እኮ ሰይድ ባህራም የወለደው ልጅሽ ነው ወይ አትላትም? ወይም እኔ የሰይዱ ሽማነኝ ከማን ነው የወለድሽው? አትላትም ብላ እንግዲህ እየተናገረች ነበር። በነገራችን ላይ ሰይድ ሱመያ ጉፋን ይዞኛ በነገራችን ላይ እና ይቅርታ ለድምጼ በነገራችን ላይ ሶመያ ምንድን ነው ያለችው? ሰላምን ይቅርብኝ፣ ተይ ሰላምዬ፣ አትንገላችኝ። እኔ እዛ ያሉ ጓደኞች ስላሉ እነሱ ያጣሩልኛል፣ ሁሉን ነገር እነሱ ማድረግ ይችላሉ። ስለዚህ ያንቺ መሄድ አይጠበቅም፣ ስለዚህ አትሂጂ ብያታለሁ፣ እንጂ አትሂጂ ስላት ግን መሄድ አለብኝ ችግር የለውም ብላ ተነስታ ሄደች። እኔ ግን እንድትሄድ አልፈለግኩኝም ነበረ ብላለች። እንግዲህ ሱመያ ማለት ነው ሰላምን፣ ሰላም እውነት እሷ አዝና ነው የሄደችው። ይህ ነገር እኮ እኛንም ጥርጣሬ ውስጥ እየከተተን ነው። እና እንደዛ ብላት ከሆነ ያው በጣም የዋህ ልጅ ናት። በጣም ብዙ ነገር አድርጋልኛለች። በጣም በብዙ ነገር ትረዳኛለች። ሰላም በጣም ጥሩ ጓደኛዬ ናት ብላለኝ። እንግዲህ አሁን ላይ ደግሞ የሆነ ያለው ነገር እየገባኝ አይደለም ብላለኝ። ሱመያ ማለት ነው። ምክንያቱም አዎ አይደለም ለሱመያ ለእኛ ለራሱ አልገባንም። እኔ ምንም እየገባኝ አይደለም። የሰይድ ነገር ሲጀምር ሰይድ ተነስቶ የሄደው ልጆቹን ፍለጋ ልጆቹን ለማግኘት ነው። ልጁን ካገኘ በኋላ ልጁን አግኝቶ አስመርምሮ የምርመራ ውጤቱን ለሱመያ በውስጥ መስመር አስረክባለሁኝ። ስለዚህ ልጆችን ማግኘት እፈልጋለሁ። ደከመኝ፣ በቃኝ፣ ሰለቸኝ ልጆችን አሳይኝ ብሎ በሚዲያ ላይ ተናግሮ ነው። እንግዲህ እኔ የምፈልገው ይህን ስታደርግ ብቻ ነው። ይህን ካረክ ልጆችን አሳያለሁ። በተመልካቾቼ ቃል ገባላለሁ ብለው እሺ ብሎ በስንት በሳምንቱ ምን እንደምናምን ተነስቶ ወደ ሰንዓ ሄደ ማለት ነው። እና እዛ ከደረሰ በኋላ ግን ምንድን ያደረገው ሀዋ ጋ ደወለ። ሀዋን ካገኘ በኋላ ስማናት ሰላምን አስጠራ። የሰላምን ፓስፖርት ከቦርሷ ውስጥ አውጥቶ የሴት ቦርሳ ቀንብቶ የሴት ቦርሳ ከፍቶ ፓስፖርቷን ወሰደ ማለት ነው። እና ፓስፖርቷን ከወሰደ በኋላ ይቺ ልጅ በቃ ፖሊስ አመጣለሁ፣ ህጊቱ የሴቶች ሀገር ናት፣ ሀገሪቱ ለሴቶች የምትቆም ሀገር ናት፣ ይሄ ህግ ሀገር ነው። ስለዚህ እንደዚህ አድርገኝማ ካለ ፓስፖርት አታስቀምጠኝም ብላ እንግዲህ ሰላም ሄዳ አንድ ፖሊስ ይዛ መጣች ማለት ነው። እንግዲህ እሱ ደግሞ ሄዶ አራት አምስት ፖሊስ በላይዋ ላይ አፈሶባት፣ አስለቅሷት፣ ይቅርታ አስጠይቋት፣ ፓስፖርቷን በእኛ ፊት ለፊት ካሜራ ክፍት ስለሆነ ከሰጣት በኋላ ካሜራውን ታጠፋ በኋላ መልሶ ፓስፖርቷን ቀማት ማለት ነው። ፓስፖርቷን ከቀማት በኋላ ግን ለሱመያ ሪከርድ ታደረግላታለች። ሱመያ እንዳለችው እንግዲህ የአንድ ቀን ሪከርድ ካደረገችልኝ በኋላ አሁን ላይ የሪከርዴን እየመለሰች አይደለም፣ ስደውልም አታነሳም። ምን እየተፈጠረ እንደሆነ አላውቅም። ሀዋም እንደዛው አትመልስም። ሀዩ ማናት? ሀዩ ነው፣ ሀዋ ነው ስሟ። እሷም እንደዚያው አትመልስም። ሪከዴን አይመልሱም ቦይሴን አይመልሱም። ግን እዛ ሀገር ላይ ምን እንደተፈጠረ ምን እየተካሄደ እንደሆነ እየገባኝ አይደለም። ሰይድ ለምንድን ነው የሰላምን ፓስፖርት የያዘው? ምንድን ነው እሷ የማታውቂው ነገር አላት ከኔ ጋር የሚለኝ ምንድን ነው ችግሩ እያለች ነው። ለእኛም ጥርጣሬ ሆኖብናል። እንግዲህ ሰላምና ሰይድ ምንድን ነው ሰው የማያውቀው ወይም ሱመያ የማታውቀው ሚስጥር ያላቸው ሰይድ አንችን ለመጉዳት ነው እንጂ ለመጥቀም አይደለም። እዛ ሮጣ እየሄደችው እኔና አንችን ለማጣላት ነው። እኔና አንቺ እንድንኖር አብረን አትፈልግም። ተዋደን ተፋቅረን እንድንኖር አትፈልግም። ስለዚህ ሰላም ወደዛ ሀገር የሄደችው ለነገርና ለጸብ ነው እንጂ ለፍቅር አይደለም ብሏል። እንግዲህ እንደዛ ካለ በኋላ ለዚህ ሁሉ እንግዲህ መልስ ሰጥተዋለች ማለት ነው። ሱመያ ሱመያ ልጅቷን የላኳት ያው አትሄጂ ብላትም እዛ ስትደርስ ምን ማለት እንዳለባት ከልጅቷ ጋራ ደግሞ ከማና ከማር ጋር ሄዳ ልጅቷን ማግኘት እንዳለባት ልጅቷ ራሱ ልጁን አስመርምራ የሰይድ መሆኑን እንደምታስመረምር ሁላ ይሄን ሁላ ተነጋግረው ሁለቱ ነው ተስማምተው የሄዱት። እንግዲህ ሰይድ የሚገርባቸው ነገር ስልኳን ራሱ ቀምቷት ነበረ። ስልኳን ቀምቶ ራሱ እንግዲህ ምን እያደረገት እንደሆነ እያደረገው ወይ የምታወራውን ለመስማት እየጠለፈባት ሊሆን ይችላል ብቻ፣ አናቅም ስልኳን ራሱ ቀምቶት እስክሪንሹት እየመታ ነበር ማለት ነው። እና እኔ የሚመስለኝ እንግዲህ እየጠለፈው ነው ብዬ ነው ማስበው። ሰይድ በጣም ከባድ ሰው ነው፣ በጣም ማለት ነው። እና ለማንኛውም እንግዲህ መጨረሻውን ያታምረው። ሰይድ ግን እንዳንድ አባት ፈጠን ብለህ የሄድክበትን አሳክተህ ከሱመያ ጋር ተስማምተ ብትኖር ጥሩ ነበር ማለት ነው። እና በጥፋት ላይ ጥፋት ነው የምትደራርበው ሰይዶ ማለት ነው። እንግዲህ ምን ይባላል? ፈጣሪ ይርዳህ ከማለት ውጭ ማለት ነውና ያው ለአንዴና ለመጨረሻ ጊዜ ልጆችን ታያለህ ያለ ተብለ ነበር። ከአሁን በኋላ ልጆች የሚባል ነገር አታይም። ምክንያቱም ነገሩን ሁሉ አበላሻሻው። አንዴ ሊሞሪውን ስትል፣ አንዴ የሆነ ነገር ስትል፣ አንዴ ሰላም ስትል የልጆችን እና የሚስትህን ጉዳይ ረስተኸው አንተ ዩቱብና ዩቱብ ሆነ ስራ ምክንያቱም አንተ ቪዲዮ እየሰራ ነው ነገሮችን እያራዘብክ ቪዲዮ እየሰራህ ነው ያለኸው ማለት ነውና በተረፈ ለዚህ ቻናል አዲስ የሆናችሁ ቻናሉ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሲቀጥል ደግሞ ለአቶ ሰይድ ምክር ስጡት ማለት ነው። ምክር ስጡት እስኪ ምከሩት። እንደው ሰይድ ምን ይሻለዋል? ምከሩት ማለት ነው። በተረፈ ሰላማችሁ ይብዛልኝ። አወዳችኋለሁ፣ አከብራችኋለሁ። ባይ ባይ። ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይ በማድረግ ቤተሰብ ይሁነው።